ቅድም አልተቀጣችሁም ነው፣ ቅድም አልተቀጣችሁም፣ ያው ከዚህ በኋላ ግን ትቀጣላችሁ። ይቀጣል አለው። መጀመሪያ ቅድም ሻወር በበርበሬ ነው። ይለያያል። አሁን ሶስት ማምተናል ማለት አንደኛ ቅጣት ኖ፣ አንደኛ ቅጣት፣ ሁለተኛ እንደኛ ቅጣት ኦኬ፣ ሶስተኛ ቅጣት ማለት ነው። ሌላ ላርግ በርበሬ በርበሬና ኮልጌት ቀላቂ እና እንደዚህ አይነሽ እንድፈኝ ሁለት ነው። ቶሎ አንድ ሺህ ሰው አላት ወደ ሌላ ሄደን ነበረኩ

አረጋሽ ነው። አረጋሽ ነው። ከአንድ ሺህ ሁለት መቶ ሰው ሀምሳ ሰው ነው ታፕታፕ የሚያደርገው። እጅ የላችሁም የኔ ተመልካቾች? ብዙ ሰው እኮን ያለ ነው እኮ ጋይስ ጋርቡ ቁጭ ብላችሁ አንድ ሰው መምላት ይችላል። አንድ ሰው መምላት ይችላል። አስር ፖይንት አስር ፖይንት

ቆሞ ነው የኤርሚያስ ወይስ ወጥቶ ነው? ጋይስ ታይሚንግ ታይሚንግ ጋይስ ይስ ጀግና፣ ብራቮ ቴንኪ ሶ ማች። በእናታችሁ እኔ እኔንም እናንተ ጭቅጭቅ አትከቱኝ፣ አትጨቃጨቁ። ሁን እኔ በቃ ሚሉሽን አርጌላቸው ወይ ደግሞ አትቀጣጡ